አሰላም አሌይኩም ረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምናላችሁ፣ ከእኔ ጋር አልሐምዱሊላ። እንሻላ በያላችሁበት አገንባሮቻ ሰላማችሁ ብዙ ትራፍ ይበልልኝ፣ አላህ ይጠብቃችሁ። አሁን ልጆቼ ጋር ወደ ሱቅ እየሄድን ነው። በነገራችን ላይ ድምፃቸውን የሚውት አድርጌ ነው እንጂ ያው እነሱ እየተጫወቱ ሙዚቃም ከፍተው ነበረ። ያው እንግዲህ ወጣቶች ስለሆኑ መኪና እያሽከረከሩ ነው። መኪና ያሽከረከሩ ደግሞ ሙዚቃ ነው የሚከፍቱት ማለት ነው። እና ለዛ እና ለራሴ የምንፈልጋቸው ነይ ጅ ለሄድ ፋጡሚ ብላ የዛ ሄደች ልጄ ማለት ነው። እሷ ጋር ስቆትን ባዝሌን እንደዚህ ሎሽን ነገሮች ልገዛ ለራሴ ማለት ነው ወጥቼ ነበር። ማሻላ ባረክላ ብዙ አስቤዛ ገዛ ስትመጣን ደስ ይላል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ለእናንተ እየጠቀማል እጃችሁ የሚሆን እውነት በጣም ነው የሚቆንጆ ሎሽኖች ናቸው ማለት ነው እንግዲህ ይጠቅማችኋል። ገዝታችሁ ሞክሩት ማለት ነው። እሺ ውዶችዬ እና ላይክ ሼር ሰብስክራይብ አድርጉ። አላህ በያለንበት አገም በረቻ አገራችንን ሰላም ያድርግልን፣ ሰላሙን ሁሉ ያዝንብልን። ጠብቁን እሺ። ጥቁር ጽሁፍ ያለው ራሱ ክዳም ላይ ጽሁፍ አለው ማለት ነው። የራሱ ዝጋ የተጻፈ ይሄ አዲስ ነው፣ ይቀመጣል ማለት ነው። ይሄ ነፍሱ አዲስ ነው፣ አልተከፈተም ለምን ይሻለህ። ይሄ እኛው ሲያልቅ ሲያልቅ ይሄን ያዘጋጀው ሲያልቅ መልሼ አዘጋጃለሁ ማለት ነው። አዲስ ነው፣ ገና አልተነካም። ይሄው ክዳኑን አያችሁት? የራሱ ክዳን አለ መዝጋ። ስትገዙ ሁለት አይነት አለ። የዚሁ ዘር ሆኖ ውስጡን ክዳኑን ከፍታችሁት በጥቁር ጽሑፍ የተጻፈበትን ግዙ ማለት ነው። አስገዟቸው። ርካሽ አለቀን የሚቀንስ የዚህ አይነት ሆኖ የዚህ ዘር ሆኖ ከክዳን ውስጥ ግን ጽሑፍ የሌለው አለ። ሽታ በደንብ አይጣፍጥም፣ እኔም አልወደውም። ያንን ሲያመጡልኝ ሴት ያምጭ ስለምታመጣለች እና ይሄ በጣም ይሄ ሀብሀብ ባባያ ባባያ ይሄ በጣም ጥሩ ነው። በጣም ይሄ ክሬም ማሻላ በረከላ ከዚህ ግማሽ ከዚች ግማሽ ከዚህ ግማሽ ከቫዝሊን እዚህ ጋር ቫዝሊን አለ ከዚህ ግማሽ አርጋችሁ አብራችሁ እዚህ ጋር ሚክስ አርጉት ማለት ነው። በዚህ ማቅጠን ትችላላችሁ። ይሄን ስታረጉበት ራሱ ልልት ያደርገዋል ማለት ነው። ልልት ፈሳሽ ስለሆነ ይሄ ዘይቱ ስለሆነ ይሄ ዘይቱ ስለሆነ የራሱ ግሪሲሊኑ ፈሳሽ ስለሆነ በዚህንም ታቀላቅሉትና እዚህ ጋር ማለት ነው ባዶ ቁልብ አዘጋጅታችሁ እዚህ ጋ ታደርጋላችሁ። ሸዋር ስትወጁ አብ የሰውነታችሁ ልስ ነው የሚለው ወላሂ። ሸዋር ከወሰዳችሁ በኋላ በተለይ ለእግራችሁ ለእጃችሁ በጣም ያስፈልጋል። ቅመሞች ማለት ነው። ተጠቀሙት። ወላሂ ያስገዙት። አሁን ይሄ ባዚኑ ትልቅ ነው ይቀመጥ። ይሄኛውን ግን ለእነሱም ለእኔም አድርጌ ነበረ። ግማሽ ነበር አድርጌ እዚህ ጋ አቀላቀልኩት። በጣም ረጥብ ነው የሚያደርገው እጃቸውን በቃ፣ ረጥብ ነው የሚያደርገው እና

እነዚህ ፍሬ ናቸው አስራ ሁለት እነዚህ ቆንጆ ከቆንጆ አለ። የምትፈልጉት ስንትና? ሀያ ሰባት ልገዛው ነው። ለብዙ ቀን ይቆያል ይሄ ክሬም፣ የወባ ክሬም ዘጠኝ ብር አስር ብር በሉት። ማሻላ ባረክላ በጣም ቆንጆ ነው፣ ሞክሩት። ይሄን በጣም እጨርሰለታል። እዚህ ጋር በሬት አለ። እዚህ ጋር በኪ ነገር የለም። ማሻላ ወይ ሰዎቻችሁን ልካችሁ አስገዙ፣ ተጠቀሙ። እዚህ ጋር ለእጅ የሚያለሰልስ ማለት ነው። ይሄ እጃችሁ በጣም ጥራት አለ። ይሄ ይሄንን ማለት ነው። ከዚህ ጋር ይሄንን ይሄንን ሳይሉን ይሄ ከዚህ ጋር አቀላቅሎት ማለት ነው። በጣም ጥሩ ነው። ሁሉ ሰዎቻችሁን ልካችሁ ወይም መታችሁ ብዙ እህቶቼ፣ እራሳችሁን ጠብቁ። ሾወር ተወሰዳችሁ በኋላ ሎሽን ያስፈልጋል አይደል? አሁን ደግሞ ብርድ እየመጣ ነው እና እንደምታውቁት ደግሞ ትፈልጉታላችሁ። ሰውነት ደሞ ፈሽኩል አለ። ለፀጉራችሁ ነው ይህን ፈሽኩል ተጠቀሙት። በቱም ነው ያለው። ይሄ ፈሽኩል በጣም ጥሩ ነው ለእኛ ፀጉራችን። የምትፈልጉት ካለ ግን የነጭ ሽንኩርቱ በጣም ጥሩ ነው። ሸዋርቶስ ሻምቦ ሻምቦ ተጣጠባችሁ በኋላ ከዛ ለአምስት ያለ 20 ደቂቃ እስከ 20 ደቂቃ አንድ ሰዓት እንድታቆዩት ነው። ችግር የለም። ፀጉራችን ያለሰልፋል እንጂ ደግሞ ማለት እዚጋ ማለት ነው። በምትፈልጉት በምትፈልጉት አለ ገዝታችሁ ጉራ በሉ ማለት ዘጋ። ደግሞ ለጸጉራችሁ ቅባቶች አሉ። ይሄ ቅባት አለ አብዛኛውን ይሄን የምትጠቀሙት እናንተ። ይሄ ቅባት ማለት ይሄን ቆንጆ ነው። ይሄው ቆንጆ ነው በጣም ለኛ ፀጉር የሚሆነው ልክስ ይሄ ነው ዳክስ በጣም ቆንጆ ነው። በትልቁ አለ እዚህ ጋር አስራ ዘጠኝ ወይ እንግዲህ፣ አለ እዚህ ጋር 33 34 ብር ሲሰራ ማሻለ ይሄ በጣም ቆንጆ ነው። ለኛ ፀጉር ይሄ ጥባት ማለት ነው። ይሄ በጣም ቆንጆ ነው። ይሄ ማለት ነው በትንሽም አለ ይሄም በጣም ቆንጆ ነው። ተጠቀሙት። እዚህ ጋር ማለት ነው።

የራሴን አስቤዛ ልገዛዛው እንውጣ ብላ ይዛኝ ወጣች። በራሷ ሂሳብ ገዛዛችልኝ። አላህ ይስጣት ላ ጅዛ ከላ ከረ የአመት አስቤዛ ገዛዝችልማለት ነው። ለአመት በላይ ይበቃል ማለት ነው። እና በነገራችን ላይ ለእሷም ገዝታለች። እዚ ጋ ይሄ ክሬም ማለት ነው። ይሄ ክሬም በጣም ቆንጆ ቆንጆ፣ በጣም እጅ የሚያለሰልስ ሰውነት የሚያለሰልስ። ይሄ ደግሞ የራሱ ፈሳሹ ነው። ይሄም ራሱ ማለት ነው። ይሄ የራሱ ፈሳሹ ነው። እዚጋ ሚክስ ታደረጉታላችሁ ማለት ነው። ከዚህ የተወሰነ ቀነሳችሁ፣ ከዚህ ከዚህ ከዚህ ባዝሊንም አድርጉበት ችግር የለውም። እዚጋ ባዝሊን አለኝ። ትልቁን ነው የገዛችልኝ በቀደም። ማሻላ ባረከላ። አሁን ይሄ ገና አዲስ ነው፣ አልተከፈተም። ይሄ ግን እዚጋ ያለው ጨርሻ አለው ማለት ነው። ይሄ እዚጋ አለኝ። ይሄ ማለት ይሄና ይሄ ያው ትንሽ ነው ያለው ጨርሻ አለው። ይሄኛውንም ጨርሼ ማለት ነው። ይሄም እዚጋ አለኝ ይህም አልቋል እና እዚህ ጋር ነው ያቀላቀልኩት። ከዚህም ከዚህም ከዚህም አድርጌ ይታያችኋል። እዚህ ጋር ከዚህ ግማሹን ለልጆቹ ሰራሁላቸው ለእኔም ማለት ነው አብሬ። ቆይ ከፍቼ ላሳያቸው ወይ አርከፈት፣ ኧረ ተከፈት። ይኸው እዚህ ጋር ይታያችኋል የሰራሁት ክሬም ወላሂ እጅ እንደሚያለሰልስ እህቶቼ ማለት ነው፣ ሞክሩት። ይሄንን ማለት ነው ይሄንን ክሬም ክረሮክስ እንደዚ እጃችን በብዙ ነገር እኛ መድኃኒት ቤት እንሰራ ብዙ ነገር እንሰራለን፣ ቤት እናጸዳለን። ኬሚካል ያለው ነገር ሁሉ አታ ጓንት ብንለብስ እቃ ምናጠው ፌሪ ምናምን እጃችን ቁርፍድ እንዳይልብን ይሄ በጣም ወሳኝ ክሬም ነው። ይሄንን አስገዟቸው እና ይሄንን ግዙ። ይሄ የራሱ ነው። ይሄኛው ጨርሻ አለሁኝ መሰለን። አሁን ይሄ ባዶ ነው ማለት ነው። ለምን እዚህ ላይ ስላቀላቀልኩት፣ ይሄው ባዶ ነው። እዚህ ጋር ክዳኑን ደግሞ ተውስጥ ይሄ ጽሁፍ ያለው አረንጓዴ ጽሁፍ አረንጓዴ ጥቁር በጥቁር ጽሁፍ ያለው ራሱ ክዳኑ ላይ ጽሁፍ አለው ማለት ነው። ራሱ እዚህ ጋር የተጻፈው ይሄ አዲስ ነው፣ ይቀመጣል ማለት ነው። ይሄ ነፍሱ አዲስ ነው፣ ተከፈተ ለምን ይሻላል። ይሄ እኛው ሲያልቅ ሲያልቅ ይሄኛ ዘጋጃው ሲያልቅ፣ መልሽ ያዘጋጃለሁ ማለት ነው። አዲስ ነው ገና አልተነካም። ይሄው ክዳኑን አያችሁት። የራሱ ክዳን አለ። ማዝጋ ስትገዙ ሁለት አይነት አለ። የዚሁ ዘር ሆኖ ውስጡን ክዳኑን ከፍታችሁት በጥቁር ጽሁፍ የተጻፈበትን ግዙ ማለት ነው። አስገዟቸው። ርካሽ አለ፣ ቀን የሚቀንስ የዚህ አይነት ሆኖ የዚሁ ዘር ሆኖ ክዳን ውስጥ ግን ጽሁፍ የሌለው አለ። ሽታው በጣም አይጣፍጥም፣ እኔም አልወደውም። ያንን ሲያመጡልኝ ሴት ይያምጭ ስላት ታመጣለች። እና ይሄ በጣም ይሄ ሀብሀብ ባባያ ፓፓያ ይሄ በጣም ጥሩ ነው። በጣም ይሄ ክሬም ማሻላ ባረከላ። ከዚህ ግማሽ፣ ከዚች ግማሽ፣ ከዚህ ግማሽ ከባዝሊን እዚህ ጋር ባዝሊን አለ ከዚህ ግማሽ አርጋችሁ አብራችሁ እዚህ ጋር ሚክስ ሚክስ አድርጉት ማለት ነው። በዚህ ማቅጠን ትችላላችሁ። ይሄን ስታረጉበት ራሱ ልልት ያደርጋል ማለት ነው። ልልት ፈሳሽ ስለሆነ ይሄ ዘይቱ ስለሆነ ይሄ ዘይቱ ስለሆነ የራሱ ግር ግሪስ ዝ- ፈሳሽ ስለሆነ በዚህንም ታቀላቅሉትና እዚህ ጋር ማለት ነው። ባዶ ቁልባ አዘጋጅታችሁ እዚህ ጋር ታደርጋላችሁ። ሸዋር ስትወጡ አቤት ሰውነታችሁ ልስ ነው የሚለው ወላሂ። ሸዋር ከወሰዳችሁ በኋላ በተለይ ለእግራችሁ ለእጃችሁ በጣም ያስፈልጋል። ቅመሞችዬ ማለት ነው፣ ተጠቀሙት። ወላሂ ያስገዙት። አሁን ይሄ ባዝሊኑ ትልቅ ነው፣ ይቀመጡ ይሄኛው ግን ለእነሱም ለእኔም አድርጌ ነበረ። ግማሽ ነበር አድርጌ፣ እዚህ ጋር አቀላቀልኩት። በጣም ረጥብ ነው የሚያደርገው እጃቸውን፣ በቃ ረጥብ ነው የሚያደርገው እና እንትኑ ከእጃችን ቶሎ እንዳይጠፋ ያደርገዋል። በቃ እግራችን ያረጥበዋል ማለት ነው። ገባችሁ አይደለ? እህቶቼ ግዙ፣ አስገዟቸው። እኔ ልጅ ይህንን አዲስ ነው ግን አልተከፈተም። ይህም ከዚህም ከሁሉም አድርጎ በማንኪያ እየቀነሳችሁ በነዚች አይነት ማንኪያ እዚ ጋር አቀላቅላችሁ ሞክሩት። በተለይ ይህንና ይህንን ይህንን አርጋችሁ ሞክሩት። ይሄ እኮ ባዚን አርጉበት። የተቀረው እሺ፣ ይቅርባችሁ ማለት ነው። ይህንን ይህን ግዙ፣ ይሄንን ግዙ፣ ይህን ባባያ ግዙና እዚ ባንድ ኡልባይ ግማሽ ግማሽ፣ ከዚ ግማሽ፣ ከዚ ግማሽ፣ ከዚ ግማሽ አርጋችሁ በባዶ ዕቃ እዚ ጋር አቀላቅሎ ሲያልቅባችሁ ደግሞ ሌላ መስራት ትችላላችሁ ማለት ነው። እውነት ነው የምላችሁ ያገኘችሁትን ክሬም እዚ ጋር አርጋችሁ ምገዙትን ራሳችን መጠበቅ አለብን። ጥፍራችሁ ይስተካከላል፣ እጃችሁን ያሳምረዋል፣ ሰውነታችሁ ለስለስ ነው የሚያደረገው። ወላ እና ተጠቀሙ። ማሻላ ማረከላ። እዚጋ ባዝሊን አለኝ፣ እዚጋ ብቢ አለ። ይህም ከዝን ብታደረጉበት ችግር የለውም። ራሱ ክሬሙን በጣም ነው የሚያሳምረው። ይሄ የልጆች ነው፣ ምንም እንትን የለውም ማለት ነው። ይሄ ነው ማለት ነው። እና ቤተሰቦቼ እዚጋ ሳሙና ገስታለኛለች፣ የፊት ሳሙና ምዝጋለኝ ማለት ነው። ደስ ታለኛለች። ሩቢናት እንግዲህ ማሻላ ባረከላ። የአመት አስቤዛ ነው ይሄ። ለብዙ ቀን ይበቃኛል። ለብዙ መውጣት እንደዚህ ምናምን የለብኝም። ለምን አረቦቹ ስለሚገዙላችሁ፣ አስገዟቸው። ግዴታቸው ነው እነሱ። ደግሞ ሻምቦ እንደዚህ ክሬም ምናምን መግዛት ግዴታቸው ነው። ገባችኋ አይደል? ኩንትራት የመጣችሁ ማለት ነው። ሄዳችሁ እኔ ሱፐር ማርኬቱን አሁን አሳያችኋለሁ። እዛ ቪዲዮ ተከታተሉት እስከ መጨረሻው ድረስ፣ ቪዲዮውን ተከታተሉት። እኔ እቤት ነው እንጂ ሱፐር ማርኬት ሰው ሄርንበት ቦታ አሁን ቀርጭዋለሁ ቪዲዮ ሰራለሁ፣ ማለት ነው። ግን እንዳልኳችሁ ተዝ- ግማሽ ይሄንን ደሩሪ እንዳሳየኋችሁ ክዳኑን ክፈቱት ማለት ነው የክሬሙን። ይሄንን አይታችሁ ግዙ። ይህንን ሁለት አይነት ነው። ይሄና ይሄ አንድ ነው። ይሄ በፈሳሹ አለ፣ ይሄ በራሱ አለ። ግን ይሄንና ይሄንን ግዙት። ይሄንን አርጋችሁ አብራችሁ ባባያ በጣም ማሻላ ባረከላ፣ ለሰውነት ይህም ደግሞ በተልባ ነው፣ የተልባ ክሬም ነው። ማሻላ ባረከላ፣ በጣም ሰውነትን እርጥብ ነው የሚያደርገው። በተለይ አሁን ብርድ እየመጣ ነው፣ ለብርድ ይሆናቸዋል። ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶችዬ። ዋአማኒላህ ወሰላም አለይኩም ረህመቱላሂ በረካቱ። ጠብቁኝ ዛሬ ማለት ነው እና ያው እንደነገርኳችሁ ከዚህ ትንሽ ትንሽ ከዚህ ትንሽ አርጋችሁ በእንደዚህ አይነት ቁልባ ነገር አዘጋጅታችሁ እዚህ ጋር ከርናችሁ ማስቀመጥ ነው። በቃ እንደዚህ ከርናችሁ ማስቀመጥታላችሁ። በምትፈልጉ ሰዓት ቀነስ እያረጋችሁ መጠቀም ብቻ ነው ማለት ነው። እሺ የኔ ውዶች ላይክ ሸር አድርጉ አማኒላ

ልጅ አድርገዋል። እዚያ ሲገዛ አጁግ ና ኪሪ እዚያ አለ። እዚያ በቆሎ ሩዝ አይነት አለ። ልጆቼ በእዚ እየፈለጉ ነው ይሄን ሁላችን